ግዴታዎችን በአግባቡ መወጣትን፣ ክልከላዎችን መከልከልን፣ ኃላፊነቱን ለሰማይና ለምድር ሰጥቷቸው ነበር። አላህ የዲንን ኃላፊነት ልስጣችሁና በአግባቡ ከተወጣችሁ ጀነትን እሸልማችኋለሁ ብሏቸው ነበር። አላህ ሀሳብ አቅርቦላቸው ነበር። ፈአበይና ይቅርብናል ወአሽፈቅና ፈሩ። አላህን በማመጽ መልኩ እምቢ ብለው ሳይሆን ሰማይና ምድር ታዛዦች ናቸው። አተይና ጣይዒን እሺ ብለዋል። አላህ ያዛቸውን ታዘዋል። ምድር ታበቅላለች፣ ሰማይ ታዘንባለች፣ ታዛዦች ናቸው። ሶላትን፣ ጾምን፣ ዘካን፣ ሐጅን መሰል የሆኑ የዲን ሕግጋትን አላህ ተባረከ ወተዓላ ላሸክማችሁ ኃላፊነቱን ተወጡ ግዴታውን በአግባቡ ከተወጣችሁ ትሸለማላችሁ ሲላቸው አይ ይቅርብናሉ። ለምን ፈርተው ላንወጣ እንችላለን፣ ግዴታ ልናቆል እንችላለን። ግዴታን ከተወጡ መሸለም እንዳለው ሁሉ አማናን አደራን ካጎደሉ መቀጣትም አለና ትርፍን ፈልገን ኃላፊነቱን ተቀብለን ኪሳራና ቅጣት እንዳይመጣብን ብለው እምቢ አሉ። ወሐመላሃል ኢንሳን የሰው ልጅ ግን ሽልማቱ አጓግቶት ኃላፊነቱን ተሸከመ። እሰግዳለሁ፣ እጾማለሁ፣ ዘካወጣለሁ ወዘተ ብሎ ግዴታን ለመወጣት ተስማማ። አላዋቂ ነው የሰው ልጅ። እነሁ ካነ ዞሉመን ጀሁላ። የኃላፊነትን ክብደት አያውቅም። የራሱን ቀድር ደረጃውን አያውቅም። ራሱን በዳይ ነው የጌታውን ሐቅ አጉዳይ ነው ተብሏል። እነሆ ሶላት ከአማናዎች መካከል አንዱ ነው። በቀን አምስት ጊዜ ሰዓቱን፣ ቦታውን፣ ስርዓቱን ጠብቆ መስገድ ኃላፊነትን መወጣት ነው። አደራን መጠበቅ ነው። ለሰማይ ለምድር የከበደን አደራ። በተቃራኒው ደግሞ በወሬ በጨዋታ በእንቅልፍ በሌላ ነገር ሆኖ ሶላትን ጀላ ማለት ሰዓቱን ማሳለፍ፣ ሥርዓቱን ማጉደል፣ አላህ በአዘዘን መልኩ አለመስገድ አማናን ማጉደል ነው። ያስጠይቃል ሊያስቀጣም ጭምር ይችላል። ነዓም። ጌታ አላህ ሶላትን የሚያባላሹ ሰዎችን ዝቶባቸዋል። ጀሃነም ውስጥ ያለ ሸለቆ ጀሃነም ራሱ ገደል ነው። የጀሃነም ገደል ውስጥ ያለ ሌላ የእሳት ገደል ውስጥ ገብተው እንደሚሰቃዩ ተዝቶባቸዋል። አላህ ተባረክ ወተዓላ የደጋጎችን የተላላቆችን የነብያቶችን አላህን ይፈሩ ህጉን ያከብሩ የነበሩ ነብያትን ታሪክ ከዘረዘረልን በኋላ ምን ብሏል?

ምንድን ነው የመጥፎነታቸው መገለጫ? አባዑ አሶላት፣ ሶላትን አበላሹ፣ ችላሉ፣ ማይሰግዱ አሉ። አንዳንዴ የሰገዱ፣ አንዳንዴ የሚተዋሉ፣ የሰገዱም እንደሆነ መስፈርቱን ሳያሟሉ በግዴለሽነት መንፈስ የሌለው የአካል ብቻ እንቅስቃሴ፣ ሩሕ የሌለው፣ ኹሹዕ የሌለው ጎንበስ ቀና ብቻ የሚሉ ሆኑ። ወተበዑ ሸሀዋት፣ የሶላታቸውን መበላሸት ተከትሎም ስሜታቸውን የሚከተሉ ሆኑ። ሸሪዓን የሚከተሉ ሳይሆን አላህን የሚፈሩ ሳይሆን ለስሜታቸው ደስ ያላቸውን የፈለጉትን የአማራቸውን የሚሰሩ አላህን የማይፈሩ የስሜት ባሪያዎች ሆኑ። ታዲያ የዚህ ስራቸው፣ ሶላትን የማባላሽታቸው፣ ስሜትን የመከተላቸው ዋጋው ምንድን ነው? ክፍያው ምንድን ነው ከተባለ፣ ፈሰውፈ የልቀውነ ያ አይቀርም ወደፊት ገይ የሚባል የጀሀነም ክፍል ውስጥ ገብተው ይነዳሉ፣ ብሏል አላህ ተባረክ ወተዓላ የተወበቱ ሰላታቸውን አስተካክለው የሰገዱ ከስሜት የወጡ አላህን የፈሩ ሲከሩ